የ2018 ዓ ም የመስቀል በዓል በደብረ ታቦር ከተማ አጼ ቴዎድሮስ አደባባይ ላይ በተለያዩ መንፈሳዊ ዝግጅቶች በደማቅ ሁኔታ ተከበረ። በክርስትና እምነት ተከታዮች ዘንድ የሚከበረው የመስቀል በዓል ሃይማኖታዊ ስርዓቱ በሚያዘው አግባብ በተለያዩ መንፈሳዊ ክንዋኔዎች በደማቅ ሁኔታ ተከብሯል። በከተማዋ በተከበረው የመስቀል በዓል ላይ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና ቅዱስ ሲኖዶስ አባል ብፁዕ አቡነ ሚካኤል፣ የደብረ ታቦር ከተማ አስተዳድር ምክትል ከንቲባ አቶ ኃይለዩ ሰለሞን እና ሌሎችም አካላት ተገኝተዋል። በበዓሉ አከባበር ላይ ንግግር ያደረጉት የደብረታቦር ከተማ ስረ ምክትል ከንትባይቱ ሀይሎዮ ሰለሞን እንደገለጹት መስቀል የመዳን አንድ መሆን ምሕረት፣ የመፈለግ ሰላም የመሻት በመስቀሉ ህይወትን የሰጠው ጌታችን መድኃኒታችን ዩስቶስ የፍቅሩ ማሳያ በዓል ነው። መስቀል የተጣሉትን ያስታርቃል፣ የተራራቁትን ያቀራርባል፣ ቂምና ቁርሾን ሽሮ በአንድ ማዕድ ያስቀምጣልን ብለዋል። ፈታኝ ሁኔታዎች ውስጥ አልፈን ዛሬ ላይ በሚከበር የመስቀል በዓል ደርሰናል እኛ የሚያጣነውን ሰላም ባሉ የጥል ግድግዳ የፈረሰበት የሰላም ምልክት ባል ነውና ከጦርነትና እርስ በርስ ግጭት ወጥተን ሰላማችን እንደ መስቀሉ የምናገኝበት በመስቀሉ ርቅ የሚወርድበት ቂምና ጥላቻ በግማዱ የሚሻርበት የሰላምና አንድነት ዘመን ያደርግልንም ብለዋል። ምክትል ከንቲዋ አያይዘውም የዚህ ዓመት የመስቀል ባል ሌት የሚያደርገው በህዝቦች ሁለንተነው የተሳትፎና ድጋፍ የተገነበው ዳግማዊ አደዋ ታላቁ የህዳሴ ግድብ በተመረቀበትና ሌሎች ሜጋ ፕሮጀክቶች መሰረት በተጣለበት ሁኔታ የሚከበር መሆኑን አንስተዋል። አቶ ኃይለዮ ሰለሞን ለመላው የክርስትና እምነት ተከታዮች የመስቀል በዓል የሰላም የአንድነት፣ የመተሳሰብ፣ የደስታና የፍቅር እንዲሆንም ተመኝተዋል። መስቀል በዓል በልዩ ድምቀት በፍቅር እሴቱን ጠብቆ እንዲህ ከተማችን ላይ እንዲከበር የበኩላችሁን ድርሻ የተወጣችሁ ሁሉ በከተማ አስተዳደሩ ሱል ከልብ እያመሰገንኩ የከተማችን ሰላምና ልማት ለማረጋገጥ ሁሉም የከተማችን ህብረተሰብ እንደዚህ ቀደሙ በጋራ በመስራት በመስራትና በመተጋገዝ ለከተማችን ሰላም መስፈን የበኩላችሁን ድርሻ እንድትወጡ አደራ እያልኩ። በዓሉ የፍቅር የደስታና የአብሮነት እንዲሆንልን ከልብ እመኛለሁ። መልካም መልካም የመስቀል በዓል። አመሰግናለሁ። በከተማዋ አፄ ቴዎድሮስ አደባባይ ላይ በተከበረው የመስቀል በዓል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል ብፁዕ አቡነ ሚካኤል ቡራኬና ምዕዳን የሰጡ ሲሆን በመስቀሉ የተገኘው ቸርነት ጥልን በመስቀሉ ገድሎ ተራርቀው የነበሩትን አንድ እንዳደረጋቸው ገልጸው የመስቀል ባዓልን ፍቅር፣ ሰላም፣ መተሳዘብ፣ መደጋገፍና ሌሎችንም በጎ ነገሮች በማሰብና በማድረግ ማክበር እንደሚገባ አስገንዝበዋል። ሰላም የሁሉም ነገር መሰረት በመሆኑ ሰላም እንዲመጣ ለማድረግ ሁሉም የማህበረሰብ ክፍል መስራት እንዳለበት አሳስበው፣ አባቶችና እናቶች ወጣቶችን በአግባቡ መምከር እንዳለባቸው፣ ወጣቶችም አባቶችንና እናቶች የሚመክሩትን ነገር ተቀብለው መተግበር እንዳለባቸው አስገንዝበዋል። የመስቀል በዓል የበረከት፣ የሰላም፣ የአንድነትና የመተሳሰብ እንዲሆንም የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሚካኤል ተመኝተዋል። ለመብል ፍሬው ለምግብ ይሆናል፣ ወቆጽሉኒ ለፈውስ ቅጠሉ ደግሞ ለፈውስ ይሆናል። ምድር ሲባረክ እንደዚህ ነው። ምድሯ ስትባረክ ሰማይና ምድር ሲስማሙ የሚበቅሉ አትክልቶች ሁሉ ለሰው ልጅ ተስማሚ ለምግብ ይሆናሉ። ቅጠሉም ደግሞ ለፈውስ ይሆናል። ይሄ ቀጥታ የሚያሳየን ቀራንዮን መስቀልን ነው። ያ የተተከለው ተክል መስቀል ነው። በመስቀል ላይ የተገኘው ቸርነት፣ የጌታ የኢየሱስ ክርስቶስ የበረከት ቃል ለምድራችን ፈውስ ነው። መስቀሉ ሲወጣ ሕሙማን እንደተፈወሱ እንደዳኑ፣ ዓይነ ስውራን እንደበራላቸው ተነግሯዋል። ይሄ ብቻ አይደለም። ከዚህ ባሻገር ደግሞ ጠላትን የሚያስወግድ ነው። ወለጥል ቀተሎ ቦቱ፣ ጥልን በግድግዳው አፈረሰው ጥልን በመስቀሉ ገሎ ርቀው የነበሩትን ተለያይተው የነበሩትን አንድ አደረጋቸው ብሎ ሐዋርያው ቅዱስ ጳውሎስ የገለጸ ከዚህ የተነሳ ነው። ስለዚህ ወገኖች ወይ ምድሪቱ እንድትባረክ መልካም ፍሬ እንድታፈራ ነው። አባ እንደገለጹት መምህር ምድሪቱ ምን አይነት ፍሬ እንደምታፈራ ያው እንደምታዩት ነው። ወንጌል የሚያስተምረን ግን ምድሪቱ አወቃ፣ በመጀመሪያ ሳር ቀጥሎ ዛላ ፍሬ ሰጠች ይላል። ዛሬ ምድራችን ግን ይህን አይነት ፍሬ ሳይሆን በተቃራኒው እርስ በርስ የሚያጋጭ የሚያባላ ሊናገሩት የሚያሰቅቅ ድርጊት ምድራችን አፍርታለችና፣ ምድሪቱን ባርኩ እናቶች፣ አባቶች ሁላችሁም። አሁን እንዲሁ የሃይማኖት ሰዎች ስለሆነ እግዚአብሔርን አምንን እዚህ ቁመን እንጸለያለ እንጂ ልባችን ከኛ ጋር የለም። አሁን ሁሉም በሐሳብ በመከራ በሰቀቀን በመጥፎ ድርጊት እያሰብን ያለ ነው። ስለዚህ ህይወቱም ሞቱም በእጃችን ነው ያለው። መልካም ነገር ካሰብን በትክክል ምድራችን ፍሬ አፈርታለች። እርትሰ ምድር ሰረጸት በእውነት በቀለች ብሎ ነቢዩ ዳዊት የተናገረ እውነተኛ ሰዎች ምድር ላይ ስለተገኙ ነው። እውነተኛ ፍሬዎች ምድር ላይ ስለተገኙ እግዚአብሔር ከሰማይ ሆኖ ምድርን ጎበኘ። እውነተኛ ሰዎች ስለተገኙ፣ አማኞች ስለተገኙ ነው። ስለዚህ አባቶች፣ እናቶች ሁላችሁም ልቃውንተ ቤተ ክርስቲያን ምድሪቱ ከእኛ የተነሳ አትረገም። የሰው ደም የፈሰሰባት ምድር እንደተረገመች ነው የምትቀረው። ዛሬ በዘመናችን አይተነው የማናውቅ በታሪክ ሰምተነው የማናውቅ ምንም ቢሆን እናነባለን መጽሐፍት እናያለንና በታሪክ አይተነው የማናውቅ መጥፎ ዘመን ላይ እንገኛለን። ይህ ልክ መምህር እንደተናገሩት መካሪ ስለጠፋ ልጆችን ወጣቶችን የሚመክር ስለጠፋ ወጣቶች ደግሞ ዓለም መከር ስላሉ ይኸው ምድራችን ሁል ጊዜ ዝናብ የሚፈስባት ቡቃዬ የሚበቅልባት አትክልት አበባ የሚታይባት ሀገር የነበረችው ሁልጊዜ ደም እየፈሰባት ይታያልና በእውነት እግዚአብሔር ኃጢአታችን ይቅር ብሎ ምድራችን ወደ ጥንቷ እንዲመልስልን እግዚአብሔር ይፍቀድልን። ወይ ከውን ፍሬሁ ለመብል እስቅኤል ሲናገር ፍሬው ለመብል ለምግብ ይሆናል። መቼም ሰው የዕለት ምግብ ሲያገኝ ነው። የዝማሬውም ውዳሴውም አገልግሎትም የምታዩት እኮ እህልና ውሃ ፍሬ ስላለ ነው። እህል ውሃ ፍሬ ከልል ቁሞ እግዚአብሔር ማመስገን አይቻልም። ስለመስቀል ማውራትም አይቻልም። ስለ ሃይማኖት መመስከርም አይቻልም። መቀደስ ማወደስ የሚባል ነገር የለም። የሁሉ በጎ ነገር የሚገኘው ሰላም ሲኖር ነው። ምድሪቱ ከደም እርግማን እርቃ በትክክል ፍሬ ማብራት ስትችል ነውና፣ ስለዚህ ልጆች፣ ወጣቶች መልካም ፍሬ እንድትሆኑ፣ እናቶች አባቶችም ደግሞ መሰረተ እውነተኛ ግንድ ሆናችሁ ልጆቻችሁ መምከር ስትችሉ ነው። ወቆጽሉኒ ለፈውስ ጠሉም ለመድኒት ይሆናል። ለእኛ መድኃኒታችን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስንማር፣ ስንመከር፣ ስንጸልይ፣ እርስ ፈርሳችን ስንወያይ፣ ስንመካከር ምድሯ ትባረካለችና ለመመካከል ለመዋየት፣ ለመጸለይ፣ ለፍቅር ልባችንና ንቃ ልባችሁን አንጎ ስለዚህ ጌታ ኢየሱስ ክርስቶስ ከእውነተኛው ወንዝ መቅደስ የመነጨው ወንዝ በአትክልቱነን አትክልቱንን አዝርቱንን በትክክል እንዳጠጣ በምሳሌ እንደተናገረ፣ ከቤተ መቅደሱ ከእግዚአብሔር ጎን የፈሰሰው ደም በመስቀል ላይ የታየው የምረትና የቸርነት ቃል አሁንም ለምድራችን ትንሣኤ እንዲያደርግልን እግዚአብሔር ይፍቀድልን። ካለንበት መጥፎ አስተሳሰብ፣ ካለንበት የጨለማ ጉዞ ነጻ ሆነን በእውነት ቀና ብለን እግዚአብሔር እንድናመሰግን፣ ትውልድ እንዲተካ እንዲማር፣ ምድሪቱ በምስጋና በውዳሴ በቅዳሴ እንድትዋብ እግዚአብሔር ይፍቀድልን። ያስተማረን የመከረን ጌታ ስሙ የተመሰገን ይሁን። በዓሉን ሲያከብሩ አግኝተን ያነጋገርናቸው የህብረተሰብ ክፍሎችን በሰጡን አስተያየት መስቀል ሰላም፣ ትህትና፣ መተሳሰብ፣ መዋደድና አንድነት መሆኑን ጠቅሰው የመስቀል በዓልን ቂምና ጥላቻን አስወግዶ በፍቅርና በአንድነት ማክበር እንደሚገባ ተናግረው ሁላችንም ለሰላም መስራት አለብን ብለዋል። ስሜ የሾር ቃከሌ ይባላል። የደብረ ታቦር ከተማ ነዋሪ ነኝ። በመጀመሪያ ለመስቀል በዓል እንኳን አደረሳችሁ እላለሁ። ያው እንግዲህ የመስቀል በዓል በደቡብ ጎንደር ወይም ደግሞ በደብረታቦር ከተማ በዚህ መልኩ ይከበራል እንደሚታዩት። አባቶች የተክሌ ዝማሜ ያው ተክሌ እንግዲህ እንደሚታወቀው በደቡብ ጎንደር በዓለም ብቸኛ የሆነው የተክሌ ምስክር የሚገኝበት እንደመሆኑ ሊቃውንቱ የተክሌ ዝማሜ ያቅርበውልናል። እንደምታያቸው የደቡብ ጎንደር ሀገረ ስብከት አጠቃላይ የሰንበት ትምህርት ቤት የደብረ ታቦር ከተማ ማለት ነው እና እነሱም እያቀረቡ እንደምናያቸው ናቸው ና በዚህ መልኩ እናከብራለን። እንግዲህ መስቀል ለተዋህዶ ሃይማኖት ለክርስቲያኖች ለኦርቶዶክስ ተዋህዶ ሃይማኖት በይበልጥ። ያው ድልን ያገኘንበት ከሞት ወደ ህይወት የተሸጋገርንበት መከታችን ድልድያችን ነውና፣ በቃ እጅግ እጅግ ነው እንትን የምናከብረው ማለት ነው የምንጠብቀው የምንመካበት ኃይላችን ነውና መስቀል በቃ የመስቀል እለት ሰላም ሰላም የተሰበከበት ነው፣ ሰላምን ያገኘንበት ሰላምን የሰጠን መዳን ያለን በመስቀሉ ማለት ነውና፣ በመስቀል እለት እንደኛ ሀገር ያው የሌለው ወጣው ይባላዩ እንደኛ ሀገር የሌሉትን እንትን የሚባልበት ለምሳሌ በግ ቢታረድ ከጎረቤት ድሀ ሰው ቢኖር እንትን ይባላል፣ ለዛ ሰው ይሰጣል። ወይም ደግሞ ብቻን አይበላም እስቲል ደመራ በውጭ ነው አደል የሚደመረው፣ በሰፈሩም አለ የሰፈር ሰዎች አዋጠው የሚችሉት ያልሻሉትን ደግሞ ጠርተው አብረው የመስቀልን ባህል ታሳቢ እንዲያደርጉ ይዘውበት የሚውሉት ታላቅ ባህል ነው፣ እና በጣም እንደ ክርስትና ሃይማኖት የምናከብረው የሚጠብቀው በዓላችን ማለት መስቀል ሰላም ነው፣ ፍቅር ነው። መስቀል በነገራችን ላይ ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ሜዳ ድሆ እንደ ሕፃ ልጅ ትንሽ በትንሽ አድጎ በመስቀል ፍቅር ነው የገለጸበት ነው። በመስቀል ተሰቅሎ እስከ መስቀል ድረስ ነው አይደል ያፈቀረን። ስለዚህ ያንደኛ አብነት የምናደርገው አርአያ የምናደርገው እኛ እሱን እንከተ የሚወደኝ ቢኖር መስቀሌን ይዞ ይከተለኝ ነው የሚለው። ና እሱን ከወደድ ነው እሱ ፍቅር ነው ፍቅርን ያስተማረን መፋቀር፣ አንድነት፣ መተሳሰብ ጥሩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ለሰው ልጅ ፍቅር ብሎ ነው። ለሰው ልጅ ሰላምን ለማምጣት ነው። ለሰው ልጅ ደህንነት ሲል ነው። ለሰው ልጅ ሁሉም በሰላም በፍቅር እንድትኖሩ ብሎ ማሳያ ነው። ስለዚህ ዛሬም እኛ የኢትዮጵያ ሕዝብ ማንኛውም ማንኛውም ሕዝብ በተለይ ደግሞ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የሆን ሁሉ ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሰላምን እንደ አመጣልን ሰላምን እንደ ሰበከልን ሁሉ እኛም ሰላምን ልንሰብክ ይገባናል። አሁን እንደሚታወቀው በአካባቢያችን የተለያዩ ችግሮች አሉ፣ ግጭቶች አሉ። እነዚህ ግጭቶች በሰላም መፈታት መቻል አለባቸው። አዋፋት ሰላም ይፈልጋሉ፣ ነፋሳት ሰላም ይፈልጋሉ፣ አትክልት ሰላም ይፈልጋሉ፣ ሕፃናት ሰላም ይፈልጋሉ። ቤተ ክርስቲያን ሰላም ይፈልጋሉ። እንስሳዎች ሰላም ይፈልጋሉ። ሁሉም ሰላም ስለሚፈልግ ሁሉም ህብረተሰብ በሰላም በፍቅር መስቀሉን በማክበር ሰላም መስበክ አለበት የሚል ሐሳብ አለኝ። መስቀል ጎረቤት ከጎረቤት ዘመድ ከዘመድ የሚጠያየቅበት ነው። በተለይ በደብረ ታቦር ከተማ አስተዳደር የነሐሴ ነሐሴ በበጌምድር ሰሜን ጠቅላይ ግዛት ማለት ይቻላል። ነሐሴ 13 የደብረ ታቦር ዕለት የጀመረ እስከ መስከረም ሙሉ ማብቂያ ድረስ ዘመድ አዝማድ የሚጠያየቅበት ነው። በዚህ ደግሞ ዛሬ የመስቀል በዓል ጎረቤት ከጎረቤት ላይ በጋራ በስዕለት በውጭጭ ገንዘብ አዋጥቶ ፍየሉን በጉን ገዝቶ፣ በሬውን ገዝቶ፣ ላሙን ገዝቶ በአንድ ላይ የሚያከብርበት ነው። ሕፃናትም በአካባቢውን ባህል ወስደው ፍቅር እንዲኖራቸውና በግብረ ገብነት እንዲያድጉ አዛውንቶችም ደግሞ የባለፉ ታሪኮቻችን ለወጣቶችና ለሕፃናት እያስተላለፉ የሚገኙበት ነው። ስለዚህ ማህበራዊ ፋይዳው በጣም በጣም የጎላ ፍቅርን፣ አንድነትን፣ ህብረትን፣ መተሳሰብን ሀብታም ከድሃው ደሃው ከሀብታሙ ጋር አብሮ የሚውልበትን ደካማው ከጤነኛው ወይም ከአቅም ካለው ጋራ ተሳስፎ የሚውልበት ደሃው ከሀብታሙ ከመካከለኛው ጋራ በጎረቤት ያለው ሁሉ ተሳስፎ በአንድ ላይ የሚውልበትና የማህበራዊ ግንኙነቱ በጣም የዳበረበትና በጣም ጎልቶ የሚታይበት በዓል ነው። ይህንንም ለወደፊቱ በጣም እያስቀጠል ነው እንሄዳለን ብለን እናስባለን። እናመሰግናለን። በዓሉ አካባቢ ላይ በኢትዮጵያ ብቸኛ የሆነው የተክሌ አቋቋም ዝማሜ፣ ስብከተ ወንጌልና ሌሎች መንፈሳዊ ክዋኔዎች የተካሄዱ ሲሆን በዓሉም ካለምንም ችግር በሰላማዊ መንገድ ተጠናቋል።